ሰላም፣ ጠና ስጥልኝ። እንዴት ናችሁ? ሁዴ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የሚጣፍጥ የደበርጃን ጉላሽ ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። ቀለል ያለ ስራ ነው ግን እንደ አማራጭ እንዲሆናችሁ ደግሞ ዛሬ እሱን ነው አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁን ከሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዊ ስሰራ ወደ እናንተ እንዲደርስ ማለት ነው ስራዊ ከተመቻችሁ ሁላችሁም ላይ ካልጋችሁ ስራዬን ሰዎች ዘንድ እንዲደርስ አድርጉልኝ ስለ ሁሉም አመሰግናለሁ እግዚአብሔር ይስጥልኝ እዚህ ጋር የተወሰነ አነስ አነስ ያሉትን ደብርጃን ነው ይዤ የመጣሁት እነሱን አሁን እንደዚህ ልጠን እናዘጋጃለን ይኸው እንደዚህ አድርጌ ሁሉንም ከላጥኩት በኋላ እንደምትፈልጉት እዚህ ጋር አቆራረጡን ማድረግ ትችላላችሁ። እኔን አነሳ አነሳ አድርጌ በእንደዚህ አይነት አቆራረጥ ቆርጬዋለሁ። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሞክሩት። ከዚህ በፊት የሰራሁት ቻናሌ ውስጥም አለ። እዚህ ጋር ከዛ የተወሰነ ጨው እናደርግበታለን። እንደዚህ ከከታተፍነው በኋላ ከዛ ትንሽ ውሃ አድርገን ቅዝቃዜውን ከውስጡ ውሃውን እንዲያወጣልን እንደዚህ አድርገን ትንሽ ሰዓት እናስቀምጠዋለን። ጨውና ውሃ አድርገን ማለት ነው። ያው እሱን እናስቀምጣለን። እዚህ ጋር ደግሞ ሳህን አዘጋጅቻለሁ። እሱ ላይ የሽምብራ ዱቄት ነው። እኔ ዛሬ የምሰራው በሽምብራ ዱቄት ነው እና እዚህ ጋር አንድ ሁለት የሾርባ ማንኪያ የሽምብራ ዱቄት ካደረግኩኝ በኋላ በትንሿ ማንኪያ አንድ ብታደርጉበት ይበቃዋል። በርበሬ እንዲሁም ደግሞ ጨውና ቆንዶ በርበሬ እዚህ ጋር ደግሞ ከሙንና ገውዝ ደግሞ ባለፈው የዘጋጀው ቻናሌ ውስጥ አለ። እሱን ጨምሬ ከዛ እዚህ ጋር ደግሞ የሮዝመሪን ቅጠል እሱንም ደግሞ አንድ ማንኪያ በትንሿ ማለት ነው ጨመርኩኝና፣ ሁሉንም አንድ ላይ እንደዚህ አድርጌ አዋሃድኩት። ከዛ ትንሽ ትንሽ ውሃ እየጨመርን በጣም እንዳይቀጥንብን የተወሰነ ድረስ እናቦከዋለን። እንደዚህ ያህል ከቀጥነው በኋላ እዚ ጋር እንደዚህ ከያትፈን በጨውና በውሃ ያደረግነውን ውሃውን ከስር ደፍቼን ያመጣሁት። ከዛ በኪችን ሶፍት ከላይ ቅዝቃዜው እንዲወጣለ ጫን ጫን ብላችሁ፣ ከዛ እዚ ጋር የለወስነው ውህድ ላይ የሽንብራው ላይ ጨምረን ለውሰን፣ ከዛ እንጠብሰዋለን። በጣም የሚጣፍጥ የጉላሽ አሰራር ነው። ይሄው እንደዚህ አድርጌ አዋህጄዋለሁ። አሁን እዚህ ጋር የምሰራበትን መጥበሻ እጅ ያለው እሱ ጋር ዘይት አድርጌ ዘይቱ በደንብ ሲፈላልን ዘይቱ በደንብ ካልጋለ ዘይቱን ይመጥባችኋል። ዘይቱን ይመጥባችኋልና በደንብ ቢግል ቆንጆ ነው። ከዛ አንዳንዱ እንደዚህ በማንኪያ እያነሳሁኝ እያደረግኩት ነው። ይኸው እንደዚህ አድርጌዋለሁ። ከዛ እየገለባበጥን በደንብ አድርገን እናበስለዋለን። በሽምብራ እንደዚህ ስንሰራው ሁሉም ሰው እንዲመገበው ስለሚሆን በጣም ጥሩ ነው። ይኸው እንደዚህ አድርጌ እዚህ ጋር በደንብ አድርጌ አብስየዋለሁ። ይወላችሁ ቀይ እንደዚህ ሲሆን ይበቃዋል። አሁን እሱን እናወጣና ደግሞ የሚቀጥለውን እንደዚያው አድርገን ደግሞ እንጠብሰዋለን። በደንብ ከሽ ከሽ የሚል ድርቅ ያለ ነው የሆነውና እንዲህ ሲሆን ነው ጣዕሙ ቆንጆ የሚሆነው። ው እንደዚህ አድርጌ አውልቸዋለው። የሚቀጥለውንም እንደዛው አድርገን ደግሞ እንጠብሰዋለን። ይሁን እንደዚህ አድርጌዋለሁ። አሁን እሱንም እየገለባበጥን ደግሞ ቆንጆ አድርገን እንጠብሰዋለን። ሰሞኑን ስልክ ቁጥሬን ተናግሬ ነበረ። ቆጮ ማስጋገር የምትፈልጉ እንዲሁም ደግሞ አንዳንድ በቃ መጠየቅ የምትፈልጉ ነገር ካለ ስልክ ቁጥሬን አስቀምጫለው፣ የተለያየ ቦታ ላይ ፒን አርጌ ያስቀመጥኩት አለና እየደወላችሁም ደግሞ ሰላም እያላችሁኝ ብዙ ነገሮች እያበረታችሁኝም ስለሆነ እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። ብዙ ሰዎች እየደወላችሁልኝ ነው። አመሰግናለሁ፣ በጣም እግዚአብሔር ይስጥልኝ። ዛሬም ፒን አድርጌ አስቀምጣለሁ ስልክን። ከዛ ላይ ያያችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ይው እንደዚህ አድርጌ ሁሉንም ጠብሻዋለሁ። ይው እንደዚህ ጠብሻው ተመልሻለሁ ሁሉንም። አሁን እሱን አስቀንጠን ደግሞ ቀጣዩን ስራ እንሰራለን። እዚህ ጋር መጥበሻ እጅ ያለው መጥበሻው ላይ ለቀቅ ያለ ሽንኩርት አድርገን፣ አንድ ተለቅ ያለ ራስ ሽንኩርት ነው እኔ የከተፍኩት፣ እሱን እናቁላላለን እንደዚህ ያህል ብቻውን ካበሰልነው በኋላ ሽንኩርቱን የተወሰነ ዘይት ጨመርኩበት። ይሄው እንደዚህ ያህል ከተቆላላለን በኋላ እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ እየተላመ ነበረኝ፣ እሱን ጨመርኩበት አንድ ማንኪያ ከዛ ቲማቲም እዚህ ጋር ሁለት ቲማቲም እንደዚህ አርቅቄ ከትፌ እሱን ደግሞ ጨምሬዋለሁ። ይኸው ቆንጆ ሆኖ እዚህ ጋር ተቅላልቶልኛል። ከዛ በርበሬ አንድ የሾርባ ማንኪያ በርበሬ እዚህ ጋር ብትጨምሩበት ይበቃዋል። ከዛ እዚህ ጋር ጨው ጨመርኩበት፣ እንዲሁም ደግሞ ኮረሪማ ነው የጨመርኩበት። ሌላውን ቅመም ቅድም ስንጠብስ እዛ ደበርጃኑ ስለጨመርንበት ይሄን ያህል ቅመም በቂው ነው እና ትንሽ ኮረሪማ ከዛ ውሃ ትንሽ ነው እዚጋ፣ አንድ የሾርባ ማንኪያ ብትሉት ይበቃል። ያው ለእንትናችን እንዲያላውስልን ብቻ ነው። ከዛ ቃሪያ ጨመርኩበት፣ አንድ ቃሪያ እንደዚህ ቆራርጬ። ወዲያው ቃሪያው እንደጨመርን ደግሞ እንዳያቃጥል ብዙ እዚጋ የጠበስነውን ደብርጃን ጨምረን ደግሞ አንድ ላይ ለውሰን እናወጣዋለን። በጣም የሚጣፍጥ የጉላሽ አሰራር ነው። እንደዚህ ያርጋችሁ ደግሞ ከዱቄት ነፃ ደግሞ የሆነ በሽምብራ ዱቄት እንዲያርጋችሁ ብትጠቀሙት ደግሞ በጣም ቆንጆ ነው። ብቻ አሁን እንኳን እንደ ብስኩት ራሱ ሲበላ በጣም ነበረ የሚጣፍጠው እና ሲ እናንተም እንደዚህ ያርጋችሁ ሰርታችሁ ሞክሩት፣ በጣም ይጣፍጣል። እንግዲህ እኔ በቃ ላይ አርጌ አቀርበዋለው። ትወዱታላችሁ፣ የሚጣፍጥ አሰራር ነው። እንግዲህ እስካሁን ከኔ ጋር ስለነበራችሁ ሁልጊዜ ስለምታበረታቱኝ አሁንም ደግሞ በስልክም እየደውላችሁ ደግሞ ለምታበረቱኝ በእውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁላችሁንም ተመልካቾችን እጅግ አድርጌ አመሰግናለሁ። ይኸው እንደዚህ አድርጌ አቅርቤዋለሁ። እኔ እንግዲህ ቀምሳለሁ። በሚቀጥለው ደግሞ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው